በለው በለው በለው ጦርነቱ ተጀመረ ይላል እንግዲህ ያንድ ቀን እልህ፣ ያንድ ቀን ስህተት ሌላ ጣዛ መዘዝ አመጣ ማለት ነው። ሜይ ቢ እሱ መግቢያ ቢሰራ ያልቅ ነበረ ብዬ ያስባለሁኝ። እና ቅመሟነች ነች መግቢያ የሰራችው አራት ልጆች አላስነካም ብላለች። እንግዲህ ነገር እኮ በተዘዋወሪ ነው እያወራ ያለው ማለት ነው። እንዲህ ቅመም፣ በዚህ ከእሱ ጋር ፍቅር ይዟል ብለሽ ታስቢያለች ያለች። ተይ እንጂ ተይ እንጂ ቅመም፣ ፍቅር ዝም ብሎ ጉንፋን ነው፣ ቶሎ ይዞ ቶሎ የሚለቅ ነው ደግሞ ማለት ነው። አንድ አመት ሙሉ ከኔ ጋር ፍቅር አልያዘውም አላለችም የምርሽን ነው ቅመም ይሄኛ እኛ እንደዚህ አትከሽክሺኝ የምር እንዴ ፍቅር ካልያዘው እንደት እንዴት ነው አንድ አመት በሙሉ ካንቺ ጋር የሚቀመጠው እሱ ታውቂዋለሽ እኮ ጠንቅቀሽ በማልፈለግበት ቦታ አንድ ቀን አንድ ሰዓት መቆየት አልፈልግም የሚል ልጅ ነው እንዴ እንዴት ነው ቅመም ተይ እንጂ ተይ ደግሞ ቅናትም ትንሽ ሁለታችሁም ላለ ቅናት አቤት ቅናት አለ እልህ አለ ትዕቢት አለ አልሸነፍም በያለ ሁለታቸውም ላይ ይሄን ይታያል። እና ይሄንን ያደረገውን ለምን ይመስላችኋል? እሷን ከዳኒ ጋራ በጣም እየቀና ነበረ ያንን ፎቶ ሲለቁ። በተለይ ይሄንን ርር ያደረገው አንደኛ እንትን ያደረገላትን ነው ሀብል ያደረገላት ሁለተኛ ደግሞ ሁለት መቶ ሺህ ያከበረላትን እሱ ርር ድብን አድርጎታል፣ ብርኬ ማለት ነው። ይሄ ቅናር ስለሚወደትና ስለሚያፈቅራት ነው እንደዚያ የሆነው። የምር እና ፍቅር አልያዘውም ማለት ችኩ ማምታይ እንጂ እኛ አትከሽክሽን፣ ተይ ተይ እና ደግሞ ሁለታችሁ ተዉ ተዉ፣ አትናናቁ። የእውነት ነገ ኮ ዞሮ ዞሮ የምትታረቁ ልጆች ዛሬ እየተናናቃችሁ እንዴ? ቃላቶቹ ስትጽፉ ነው እንደ የምታድሩት ማታ አተኙም እንዴ ስትጽፉ ነው እንዴ? ኖት የምታድሩት? ወይ የምር ያስብላል። የምር እንዴ ውስጣቸው ትክክለኛ እውነተኛ ፍቅር አለ። የእውነት በትክክል በትክክል ማለት ነው። ሀይሚ የእውነት ባታፈቅረው እንደዚህ አትሆንም። ብሩኬም የእውነቱ ባያፈቅራት እንደዚህ አይሆንም። የእውነት ነው ምላችው ትክክለኛ ፍቅር አለ መሀላቸው ላይ ማለት ነው። ግን ደግሞ አላደለ ያለመሸናነፍ ምናምን ነገር ያለ የዛሬው ደስ ይላል። ቅንያችሁም ጥሩ ነው፣ ሳቃችሁም ጥሩ ነው። እንደ ቦርሳ፣ እንደ ቦርሳ ልማድግ ነው አለች እኮ። ወይኔ ቀማ ምን ግን ይቻለው ያመጣኸውን ነገ መጨረስ አለበት እያስባለውኝ እቺ ደግሞ መተወንም ደግሞ አርቲስት ነች አለች። እኔ አላቃትም የት አርቲስት እንደሰራች አላቅም። ያው ትናንትና ነው ካልሰራችው። ወንድሞች ወንድ የለም እንደ መናኸሪያ ነች። እውነትዋ ነው እንደ መናኸሪያ ማለት ነው። ሶ ዳኔ ደግሞ እያጽናናችው ነው። ለምን ይመስላችኋል? ትናንትና ብርኬ ስለ ሶሲ ተናግራላለን ማርያም ወይ ነኝ ልጆች እኮ የእውነት የህፃን ስራ እኮ ነው የሚሰሩት ማርያምን የህፃን ስራ ትላንትና ስለ ሶሲ ተናግረዋልና እሷ ደግሞ ስለ ዳኒ እያጣናት ያሳቀኝ ያለው ድርጊታቸው ነው እንጂ ያው አስቆኝ ሆኖ አይደለም ማለት የህፃን ስራ እኮ ነው ይሄንን ማለት ነው እና አሁን ረበስ ይደብራል፣ የምር እና ነገራቶቹ ቢያጭ እናንተ አብዳችሁ ኮ ኦዲየንሱም አሳበዳችሁት። የምር አሳበዳችሁ፣ እናንተ አብዳችሁ፣ አልወረዲ በቃ ታረቁ። ምንድን ነው እንዲህ ያዙኝ ልቀቁ አላችሁ አላችሁ እኮ። እንዲህ ሌላ ደግሞ ፋይል ይከፈታል፣ ሌላ ጦርነት ይጀምራል። ታውቁ ነገ ይሄ ነገር ነገ አስቆምልን ጨርሰው ማለት ነው እች ልጅ ሁለተኛ ይዘህ አትምጣብን፣ እኛ አንፈልግም በቃ። ስነ ስርዓት የሌላት አለባበሷ ምን ሬው ወዲያ። እሱም እኮ እየፈራ ነው እየሰራለሁ የእውነት፣ ያስታውቃል እኮ ማርያምን። እልህ ነው እንደዚህ እያደረገ ያለው በቃ። ሳትፈልጉት የምታደርጉት ነገር አለ አይደለ? ለማሸነፍ የዛ ሰው እልህ ይዘዋቸው ማለት ነው። እንደዛ ነው እያደረጋለሁ አሁን። ትናንትና በጣም እየፈራ ምናምን ነው እየተናገረ የነበረው ማለት ነው። አሁንም እየፈራ ነው። ምንድን ነው በቃ እልህ ይዞታል። ከማ ጋራ እሱ የእነዚህ ሁሉ ደግሞ የእናንተ ውጤት ነው ማለት ነው። እናንተ ሀይሚ እዛ እልህ ውስጥ ባታስገቧት እሱም እልህ ውስጥ ባላስገባችሁ ነበረ። የእውነት ደጋግሞ እኮ እልህ ውስጥ አታስገብኝ እያለ ነበረ። እና የእናንተ ውጤት ነው የእውነት አሁን በማናቸውም ላይ ልጽሁ አይገባም ከቻላችሁ በቃ እንዲመለሱ ማለት ነው። ትክክል አይደለም ብላችሁ መምከርን አለባችሁ። እና አንዳንዴ የሌሎቹ ዩቱበሮች የእውነት ነገሮቹን ያጋግሉታል። ስታጋግሉት ያንን ሰው የሁሉም ሀሳብ ይቀበላል። በቃ ያንን ማተር ያደርገዋል ማለት ነው። እና የእናንተ ውጤት ነው ማለት ነው። ኤንያውስ እንግዲህ ያ